ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ አንድ ሰው በተለያየ ምክንያት ጥርሱን ከተነቀለ በኋላ የህመም ስሜት መቀጠል አለበት ወይ ወይም ደግሞ የህመም ስሜት መኖር አለበት ወይ በዚህ ዝግጅት እነግራችኋለሁ። ከዝግጅቱ ጋር ዶክተር ሚሊዮን ነኝ፣ አብራችሁን ቆዩ። አንድ ሰው በተለያየ ምክንያት ጥርሱን ሊነቀል ይችላል። በተለይ ከአደጋ ጋር በተያያዘ እንደዚሁም ደግሞ ከኢንፌክሽን ጋር ወይም ደግሞ ጥርስ ከመቦርቦር ጋር ተያይዞ እንደዚሁም ደግሞ ፔሪዶንታል ዲዚዝ ብለን ምንጠራ ወይም ደግሞ የጥርስ አቃፊ ችግሮች ሲገጥመው ጥርሱን ሊነቀል ይችላል። አንድ ሰው ጥርሱን ከተነቀለ በኋላ ህመም መቀጠል አለበት ወይ ብለው ብዙ ሰዎች ይጠይቃሉ። እንደዚሁም ደግሞ አንዳንድ ሰዎች ተቸግረው በዚህ ምክንያት ይደውሉልኛል። አንድ ሰው ጥርሱን ከተነቀለ በኋላ ህመም ካለው ሁለት ምክንያቶች ናቸው ያሉት የመጀመሪያው በተለይ ድራይ ሶኬት ብለን የምንጠራው ወይም ደግሞ እሱን ከተነቀለ በኋላ የሚደርስበት ውስብስብ የጤና ችግር ወይም ደግሞ ከመነቀሉ ጋር ተያይዞ የሚደርስበት ውስብስብ ችግር ነው። ይሄ ውስብስብ ችግር ወይም ደግሞ ድራይ ሶኬት ብለን የምንጠራው በተለይ ሰዎች ጥርሳቸውን በተነቀሉ በሁለተኛው ቀን ጀምሮ የህመም ስሜት ሊኖራቸው ይችላል። ይሄ የህመም ስሜት በተለይ ማስታገሻ ቢወስዱም ለውጥ አለመኖር፣ እንደዚሁም ደግሞ በአፋቸው ውስጥ የሚታዩ የተለያዩ ለውጦች ከዚህ ጋር ተያይዞ ይኖራሉ። እነዚህ ለውጦች በተለይ ጥርሱ የተነቀለበት ቦታ ላይ የመዳን ምልክት አለመኖር ወይም ደግሞ የረጋ ደም እዛ ቦታ ላይ አለመኖር፣ ቢኖርም ደግሞ ያው ደም የመሰባበርና የተለያየ የቀለም ለውጥ ያለው ደም በሶኬት ውስጥ ወይም ደግሞ ጥርሱ የተነቀለበት ቦታ ላይ መኖር፣ እንደዚሁም ደግሞ የታችኛው ጥርስ ሲሆን በተለይ የተሰራው ጥርሳቸው አፋቸውን ለመክፈት መከልከል፣ እንደዚሁም ደግሞ መጥፎ የአፍ ጠረን ከዛ ጋር ተያይዞ መኖር፣ ጥሩ ያልሆነ ስሜት በተለይ ጥርሶ የተነቀለበት ቦታ ላይ የህመም ስሜት ለረጅም ጊዜ መቆየት እንደዚሁም ደግሞ የተለያዩ ማስታገሻ መድኃኒቶችን ቢወስዱም ለውጥ አለመምጣት ድራይ ሶኬት ብለን የምንጠራው ውስብስብ ችግር ነው። ይሄ ችግር በተለይ አጋላጭ ምክንያቶች አሉት። የመጀመሪያው አጋላጭ ምክንያት ታካሚው ጋር የተገናኘ ነው፣ ወይም ደግሞ ታካሚዎች ጋር ያለ ችግር ነው። ለምሳሌ አንድ ሰው ሲጋራ የሚያጨስ ከሆነ እንደዚሁም ደግሞ ሲጋራውን ወዲያውኑ ከተነቀለ በኋላ ማጨስ የሚቀጥል ከሆነ ድራይ ሶኬት ይፈጠራል። ምክንያቱም ሲጋራ ጭስ አለው፣ እንደዚሁም ደግሞ በውስጡ ኒኮቲን የተሰኘ ንጥረ ነገር አለው። ይሄ ኒኮቲን የተሰኘ ንጥረ ነገር ታዲያ የደም ስር እንዳይሰራ ወይም ደግሞ እንዲጠብ በማድረግ በተለይ ጥርሳችንን ከተነቀልን በኋላ ወይም ደግሞ የተነቀለበት ቦታ ላይ የደም ፍሰት ኖሮ ደም እንዳይረጋና ለመዳን እንዳይሞክር የማድረግ ችግር ይፈጥራል። ስለዚህ የህመም ስሜት ይኖረዋል ማለት ነው ያ ማለት ትክክለኛ የመዳን ሁኔታዎች እዛ ቦታ ላይ እንደሌሉ ማሳያ ናቸው። ሌላው ደግሞ የተለያዩ የወሊድ መከላከያ የሚጠቀሙ ሴቶች ናቸው። ይሄም አጋላጭ ምክንያት ነው። እንደዚሁም ደግሞ የታችኛው መንጋጋ ላይ ያሉ ጥርሶች ከላኛው መንጋጋ ካሉ ጥርሶች አንጻር ስናያቸው የደም ፍሰታቸው ወይም ደግሞ የታችኛው መንጋጋ ላይ ያለው የደም ፍሰት በጣም አናሳ ነው። ስለዚህ ቶሎ ለመዳን ጊዜ ይፈጃል። የላይኛው መንጋጋ ግን ቶሎ የመዳን አቅም አለው። ስለዚህ በቀላሉ ይሄ ችግር የሚከሰት ደግሞ ከሆነ ቀስ ብሎ ከመዳኑ ጋር ተያይዞ እንደዚሁም ደግሞ የደም ፍሰቱ አነስተኛ ከመሆኑ ጋር ተያይዞ ድራይ ሶኬት ብለን የምንጠራው ችግር ሊከሰት ይችላል። ሌላው ደግሞ ጥርሱን የሚሰራላችሁ ሰው ነው። በነገራችን ላይ አንድ ሰው ጥርሱን ከመሰራቱ ከመነቀሉ በፊት ሁልጊዜ ራጅ እጅግ በጣም አስፈላጊ ነው። የራጅ ምርመራ በተለይ ሁለት ጥቅሞች አሉት። አንደኛው ለታካሚው ነው። አንደኛው ደግሞ ለሚያክመው ሰው ነው። ለታካሚው አስፈላጊነቱ አንደኛ የምንሰራቸው ስራዎች ትክክለኛ እንደሆኑና እንደዚሁም ደግሞ በቅደም ተከተል ምን እንደምናደርግ በቀላሉ ከራጅ ላይ በመረዳት ለታካሚው የምንነግርበት አማራጭ ነው። እንደዚሁም ደግሞ በተለይ ለሐኪሙ ወይም ደግሞ ጥርሱን ለሚሰራው ሰው ወይም ደግሞ ለሚነቅለው ሐኪም የሚያግዘው ነገር አንደኛ የጥርሱ አቀማመጥ፣ ሁለተኛ ደግሞ የስር አቀማመጥ፣ ሶስተኛ ደግሞ ከዛ ጋር ተያይዞ ያሉ ችግሮችን ለማወቅ እንደዚሁም ደግሞ ምን ያህል ያ ጥርስ ለመንቀል አስቸጋሪ እንደሆነ ምን ያህል ቀላል እንደሆነ በቀላሉ ራጅ ላይ መረዳት ይቻላል። ስለዚህ ራጅ ምርመራ ካልተደረገ በቀላሉ ጥርሱ ሊሰበር ይችላል፣ ወይም ደግሞ ለመንቀል የሚደረገውን ሂደት በጣም ረጅም ያደርገዋል። ስለዚህ ከዚህ ጋር ተያይዞ ጥርስ ለመነቀል ብዙ ጉልበት አያስፈልገውም። በቂ የሆነ ቴክኒክ ወይም ደግሞ በቂ የሆነ ልምምድ ካለ በቀላሉ ጥርስን መንቀል ይቻላል። ሁሉም ጥርሶች የተለያየ ባህሪ ናቸው ያላቸው እንደዚሁም ደግሞ የተለያዩ ሰዎች ላይ ተመሳሳይ ጥርሶችም የተለያየ ባህሪ ያላቸው። ስለዚህ ይህንንም መረዳት እጅግ በጣም አስፈላጊ ነው። በቀላሉ ጥርሱን ለመንቀል ካልተቻለ ለረጅም ጊዜ ትግል በተለይ ካለው ጥርሱን ለመንቀል የሚደረግ ትግል፣ አንደኛ ጥርሱን የሚያቅፈው አጥንት፣ ሁለተኛ ደግሞ ጥርሱን የሚያቅፈው ድድ ጉዳት ይደርስበታል። ስለዚህ በቂ የሆነ ደም ወይም ደግሞ በቂ የሆነ የደም ፍሰት ቁስሉ ላይ ወይም ደግሞ ጥርሱ ከተነቀለ ቦታ የተነቀለበት ቦታ ላይ በቂ የሆነ የደም ጥርቅም አይኖርም። ይሄ ታዲያ በቀላሉ ደም ዛጋ እንዳይረጋ እንደዚሁም ደግሞ እንዳይድን እድሉን ይፈጥራል። በተለይ ታካሚዎቹ ጋር አጋላጭ ምክንያቶች እንዳሉ ማወቅ በጣም እጅግ አስፈላጊ ነው። እንደዚሁም ደግሞ በበቂ ሁኔታ የሚያክመው ሰው ዝግጅት ያስፈልጋል ማለት ነው። ሌላው ደግሞ ጥርስ ከተነቀለ በኋላ ህመም የሚቀጥል ከሆነ ወይም ደግሞ ከፍተኛ የሆነ ህመም ካለ ኢንፌክሽን እንዳለ ጠቋሚ ነው። በተለይ በእኛ ሀገር ጥርስ ከተነቀለ በኋላ በአብዛኛው የጥርስ ህመም ማስታገሻዎች እንደዚህም ደግሞ አንቲባዮቲክሶች ወይም ደግሞ የኢንፌክሽን መከላከያ መድኃኒቶችን እንሰጣለን። ነገር ግን በተለይ ይሄ እንደ ስታንዳርድ ወይም ደግሞ በዓለም አቀፍ ደረጃ ስናየው አንድ ጥርስ ከተነቀለ በኋላ ሁል ጊዜም አንቲባዮቲክስ ወይም ደግሞ የኢንፌክሽን መከላከያ መድኃኒቶች አስፈላጊ አይደሉም። እንደ አስፈላጊነቱ ግን ወይም ደግሞ ታካሚ ተጋላጭ ችግሮች ወይም ደግሞ አጋላጭ ነገሮች ካሉት አንቲባዮቲክስ እንሰጠዋለን። በእኛ ስታንደርድ ግን በተለይ የአፍ ንጽህና በጣም የሰዎች ደካማ ነው፣ አንቲባዮቲክሶችን እንጠቀማለን። እንደዚሁም ደግሞ ማስታገሻ መድኃኒቶችን እንጠቀማለን። እነዚህ መድኃኒቶች እየተወሰዱ የህመም ስሜት የሚቀጥል ከሆነ ኢንፌክሽን እንዳለ አመላካች ነው። ስለዚህ ታካሚዎች፣ በተለይ መጥፎ የአፍ ጠረን ካላችሁ፣ የትኩሳት ስሜት ካለው፣ የህመም ስሜቱ የሚቀጥል ከሆነ ጥርሱ ከተነቀለ በኋላ እንደዚሁም ደግሞ ከፍተኛ የሆነ የህመም ስሜት ከዛ ጥርሱ ከተነቀለ በኋላ የሚመጣ ከሆነ ችግር እንዳለ ጠቋሚ ነው። በተለይ ይሄ ህመም ከሁለተኛው ከሶስተኛው ቀን በኋላ ከመጣ ከኢንፌክሽን ጋር የተያያዘ ነው። ነገር ግን በሁለተኛው ቀን ጀምሮ የህመም ስሜት ከመጣ ድራይ ሶኬት ብለን የምንጠራው ችግር ነው። ስለዚህ ሁለቱም ራሳቸውን የቻለ የሕክምና ሂደቶች አሉት። እንደዚሁም ደግሞ የምናደርጋቸው ምርመራዎች የተለያዩ ናቸው። ስለዚህ የህመም ስሜት ጥርሳችሁን ከተነቀላችሁ በኋላ ካለ ወይም ከቀጠለ ወይም ደግሞ የተባባሰ ከሆነ ወደ ሕክምና ቦታ መምጣት ያስፈልጋል።